አደገኛው ውንብድና ጣና ሐይቅ ላይ። ጣናነሽ ላይ የተጋረጠው ስጋትና አዲሱ የኢትዮጵያ የባህር ጠባቂ ፖሊስ ያልተጠበቀው የኢትዮጵያ ኃይል ተገልጧል። አዲሷ ጣናነሽ ወደ ጣና እየቀረበች ነው። ነገር ግን ሌላ ስጋት ከፊቷ ተጋርጧል። እሷን የሚመስሉ መለስተኛ ድንቅ ጀልባዎች ወደ ባህር ዳር ተጠግተዋል። ነገር ግን አሁን ጣና ሐይቅ ላይ የባህር ላይ ወንበዴዎች ብቅ እያሉ ነው። በአንድ ወር ውስጥ ሁለት ዝርፊያን የፈጸሙት ወንበዴዎቹ ለጣናነሽ አዳዲሶቹ ጀልባዎች ስጋት ናቸው። ጎርጎራና ባህር ዳር ወደ ተሰሩት ድንቅ ሪዞርቶች ለሚሄዱ ቱሪስቶች ነገሩ አሳሳቢ ነው። ምን ይሄ ብቻ? የኢትዮጵያ የሕዳሴ ግድብ ሊያልቅ የወራት ዕድሜ ቀርተውታል። ታዲያ የግድቡ ስጋት የሚመጣው ከሰማይ ድንበር አቋርጦ ሳይሆን ከራሱ ግድቡ ከፈጠረው ሐይቅ እንጂ። ይህንን ስጋት ለመቅረፍ ብሎም ጣናንና ጣናነሽን ከወንበዴዎች ለመጠበቅ ደግሞ ፌዴራል ፖሊስ ታሪካዊ እርምጃን ወስዷል። ለብዙ ዓመት የተለፋበትና የኢትዮጵያ የዘመናት ምኞት የሆነው እንዲሁም በታሪክ የመጀመሪያው የባህር ጠባቂ ፖሊስ ወይም ኮስታል ፖሊስ ጋርድ በኢትዮጵያ የፌዴራል ፖሊስ ስር ተመስርቷል። ኮስታል ጋርዱ ጣናንና ባህሩን የሚያስከብር በድንቅ ኮማንዶዎች የሚዋቀር የጀገኑ መሣሪያዎችን የሚታጠቅና ከፍተኛ ስልጠና የወሰደ ሲሆን ስለ አዲሱ የኢትዮጵያ ኩራት ሰሞነኛ ጥንቅቅ ያለ መረጃ አለው። ሰላም የተወደዳችሁ የሰሞነኛ ቤተሰቦች፣ ከሳምንታት በፊት መቶ አስራ ስድስተኛ የምስረታ ዓመቱን ያከበረው የኢትዮጵያ ፖሊስ ክብረ በዓሉ ላይ የህዳሴ ግድቡን ከስጋት ነፃ የሚያደርግ አዲስ ባህር ኃይል ጠባቂ አቋቁመናል ያለ ሲሆን አዲሱ ኮስታል ጋርድ ከአሁኑ የህዳሴ ግድብ እስከ ነገው ቀይ ባህር ለመጠበቅ የተቋቋመ ነው። እኛ በዛሬው ጥንቅራችን ታዲያ ጣና ሐይቅ ላይ ያንሰራፋውን ውንብድና፣ የባህሩ ጠባቂ ፖሊስ ጣና ሐይቅ ላይ ያለውን ጥቅም፣ በሀገር ስለሚመረቱት ብሎም ከውጭ የገቡ ስላሉት የስለላና የአሰሳ ድንቅ ትጥቆቹ፣ ጀልባዎቹ፣ ስለሚጠቀሙባቸው ድንቅ መሳሪያዎች፣ ስለ ስልጠና ሂደቱና የኃይል ጥንካሬው አንድ በአንድ ጠልቀን የምንዳሰስ ይሆናል። አብራችሁን ቆዩ።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 ጣና ላይ የተጋረጠው አደገኛው የባህር ላይ ወንብድና። ከሰሞኑ አንድ ተደጋጋሚ ነገር ከወደ ጣና እየተሰማ ነው። እሱም ማንነታቸው የማይታወቁ የየትኛውም ቡድን አባል ያልሆኑና ራሳቸውን ያልገለጡ ወንበዴዎች ከአንድም ሁለት ጊዜ ጀልባዎችን እያጠቁ እየዘረፉ ነው። ነገሩ እንደ ቀላል የሚታይ ነገር አይደለም። ጣና ሐይቅ ከጎርጎራ እስከ ባህር ዳር በደንቅ ሪዞርቶች እየደመቀ በዘመናዊ ጀልባዎች እየተሞላ ሲሆን የሐይቁ ደህንነት ካልተጠበቀ ግን ሁሉም ነገር ዜሮ ይሆናል። ቱሪስቶችም ያንን ምድር አይረግጡም። የባህሩ ፖሊስ አንድም የመጣው ለዚህ ነው። ሰላማዊ መጓጓዣ የነበረው ጣና ሐይቅ ላይ ዘረፋ እና ውንብድና መታየት ከጀመረ ሰነባብቷል። ከሳምንታት በፊት ማለትም ሚያዝያ ሰባት ቀን 2017 ዓ ም ላይ ጣና ነሽ ተብላ የምትጠራውን ግዙፍ ሰው ጫኝ መርከብ ጣና ሐይቅ ላይ ከባህር ዳር ከተማ ወደ ደልጊ ሕዝብ ጭና በመጓዝ ላይ ያለች በሁለት ፈጣን ትንንሽ ጀልባዎች እየታጠቁ ዘራፊዎች በመምጣት መርከቡን በማስቆም የተሳፋሪዎችን ስልክ ወደ ጆንያ እንዲያስገቡ በማድረግ ከአንድ ሚሊየን ብር በላይ ከበሬ ነጋዴ እስከ አነስተኛ ነጋዴዎች ላይ በመዝረፍ የሁሉን ተሳፋሪ ገንዘብ ወስደው ተሰውረዋል። በየብስ ላይ ለመጓዝ እየሰጉ ሐይቁ ሰላማዊ መንገድ ነው ብለው ገንዘብ ይዘው እየተጓዙ የነበሩ ተጓዦች መሀል ሐይቁ ላይ ሀብት ንብረታቸውን ተዘረፉ። ይህ ለአካባቢው የጀልባ ትራንስፖርት ተጠቃሚዎች እንዲሁም ለቱሪስቶች ጭምር ስጋት የሚፈጥር ትልቅ ወንብድና በፍጥነት መቆም ነበረበት። ይህ ድርጊት ከቅርብ ጊዜ ወዲህ እየተስፋፋ የመጣ ሲሆን ትንንሽ ጀልባዎች ከቦታ ቦታ የሚንቀሳቀሱ የአካባቢው ነጋዴዎችን በተደጋጋሚ እንደሚዘርፉ ይነገራል። ነገሩ ታዲያ ለሁለተኛ ጊዜ ማለትም ግንቦት 17 ቀን 2017 ተደግሟል። የቀጠለው የጣና ሐይቅ ላይ ውንብድና ከአንድ ወር በፊት የአካባቢው ነጋዴ ወደ ባህር ዳር የጫነውን የደለበ በሬ ጤፍና በርበሬ ሽጦ ሲመለስ መሃል ጣና ላይ ዘረፋ የተፈጸመበት ሲሆን፣ ከሰሞኑ ደግሞ ከባህር ዳር ወደ ሌላ ከተማ ሲጓዝ በነበረ ጀልባ ላይ የተጠና ዘረፋ ተካሂዷል። በጊዜው ጤፍ በርበሬና በሬ ሽጠው ገንዘብ በሻንጣና መሰል መያዣ አድርገው ይጓዙ የነበሩ ሰዎች በዘራፊዎች ተቀምተዋል። የተሳፋሪዎች የእጅ ስልክም በሙሉ ተወስዷል። የአካባቢው አርሶ አደሮች አካባቢው ላይ ባንክ ባለመኖሩ ጥሬ ገንዘብ ይዘው ይዘዋወራሉ። ጥበቃና ከለላ ለማድረግ ታዲያ የመጀመሪያው ዘረፋ ለማስተማር ከበቂ በላይ ነበር። ዘራፊዎች የፊት ጭንብል ማድረጋቸው ደግሞ እነማን እንደሆኑ ለመለየት አስቸጋሪ አድርጎታል። እየመጡ ያሉት ጣናነሽ ሁለት ግዙፍ መርከብና ሌሎች ጀልባዎች ወደ ስጋት ጣናነሽ ሁለትን ጨምሮ አዳዲሶቹ መለስተኛ ጀልባዎች ወደ ጣና እየቀረቡ ነው። ጣናነሽ ከወራት በኋላ ወደ ባህር ዳር የምትደርስ ሲሆን፣ ሌሎቹ መለስተኛ ጀልባዎች ግን አሁን ወደ ባህር ዳር እየደረሱ ነው። በኢትዮጵያ የባህር ትራንስፖርትና ሎጂስቲክስ ለኢትዮ ፌሪስ ጣና የሀገር ውስጥ የውሃ ትራንስፖርት እንዲያገለግሉ የተገዙት ጣናነሽና ዘመናዊ ጀልባዎች በከፍተኛ ትኩረት ወደ ጣና እየተጓጓዙ ሲሆን ጣናነሽ ሁለት ከተሰኘችው ዘመናዊ የሕዝብ ትራንስፖርት ጀልባ በተጨማሪ ሌላ የፖሊስ መለስተኛ ፈጣን ቃኝ ጀልባዎች ባህር ዳር እየደረሱ ነው። ጣናነሽ ዘመናዊ የሰው ማጓጓዣና የመዝናኛ ጀልባ ስትሆን ሰላሳ ስምንት ሜትር ርዝመት ኖሯት በአንድ ጊዜ 188 ሰዎችን የመጫን አቅም ያላት ሲሆን ለጣና የውሃ ላይ ትራንስፖርት ተጠቃሚዎች ዘመኑን የዋጅ አገልግሎት ትሰጣለች። ነገር ግን አሁን እየተሰማ ካለው ሁኔታ አንጻር እነዚህ የጦር ጀልባዎች የጥቃት ኢላማ እንዳይሆኑ ማስጋቱ አይቀርም። ለዚህ ነው ቀደም ብሎ የፌዴራል ፖሊስ የባህር ጠባቂ ፖሊስ ያቋቋመው። የባህሩ ጠባቂ ፖሊስ መቋቋም የጣና ሰላም መከበር የአሁኑ የኢትዮጵያ ወታደራዊ ቁመና በእጅጉ እየጨመረ ወታደራዊ ትጥቅ ማምረት ውጥኗ እየሰመረ ብሎም ዓለም አቀፉ ወታደራዊ የትብብር ግንኙነቷ እየጠበቀ የመጣ ሲሆን የአሁኑ የባህር ፖሊስ ደግሞ ሌላ ሀገራዊ ለውስጥ ሀገራዊ ድልን አጎናጽፏታል። ይህ ድንቅ የባህር ጠባቂ ፖሊስ አሁን በስጋት ላይ ያለውን ጣና ሐይቅንና አዳዲሶቹን ብሎም ነባሮቹን ጀልባዎች ከመጠበቅ አልፎ ኢትዮጵያ እንደ አይን ብሌኗ የምታየውን የህዳሴ ግድብንም በሰው ሰራሽ ሐይቁ ላይ ሆኖ ይጠብቃል። ከሳምንታት በፊት የፌዴራል ፖሊስ ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል ውሃ ላይ የሚፈጸሙ ወንጀሎችን መከላከል የሚያስችል የፖሊስ የፖሊስ ኃይል ወይንም ኮስታል ጋርድ መደራጀቱን ያበሰሩ ሲሆን ኮሚሽነር ጄኔራሉ በውሃ ላይ የሚፈጸሙ ወንጀሎችን ለመከላከል የጀልባ ላይ የፖሊስ አገልግሎት ወሳኝ መሆኑን ገልጸዋል። ይህ ኮስታል ጋርድ የተቋቋመው ካደጉት ሀገራት ልምድ በመውሰድና በጥናት ላይ በመመስረት ሲሆን በውሃ ላይ የሚፈጸሙ ወንጀሎችን መከላከል የሚያስችል የፖሊስ ኃይል ወይም ኮስታል ጋርድ ሆኖ ተደራጅቷል። ኮሚሽነሩ በተጨማሪም አገልግሎቱን ለማስጀመር ከሰራዊት ምልመላ ጀምሮ አስፈላጊው ቅድመ ዝግጅት መደረጉንና በአጭር ጊዜ ወደ ስራ እንደሚገባም ገልጸዋል። የታላቁ የኢትዮጵያ ሕዳሴ ግድብ ግንባታ ወደ ፍጻሜ መድረሱን ተከትሎ ግድቡን ከመጠበቅ በተጨማሪ በአካባቢው የቱሪስት መዳረሻ ቦታዎችን በአስተማማኝ የፖሊስ ኃይል መጠበቅ የሚያስችል ነው። በሌላ በኩል ደግሞ በቀጣይ ለሚሰጡ ተልእኮዎች ብቁና ተወዳዳሪ የፖሊስ አደረጃጀት ለመፍጠር ያስችላል። የኢትዮጵያ ፌዴራል ፖሊስ ፈጣን የፖሊስ ጀልባዎችን ለማሰማራት ደግሞ ከመከላከያ ኢንጂነሪንግ ኢንዱስትሪ ኮርፖሬሽን ጋር የውል ስምምነት ተፈራርሟል። አዳዲስ የስለላ ጀልባዎችም አሁን ወደ ጣና እየገቡለት ነው። የባህር ፖሊሱ ጣና ላይ የሚያሰማራቸው የትኞቹን ጀልባዎች ነው? ኃይሉ በባህሩ ላይ ለመንገዝ ብሎም የቅኝት ሥራዎችን ለመስራት በሀገር ውስጥ የሚመረቱና ከውጭ የሚገቡ ድንቅ ጀልባዎችን ይጠቀማል። ታዲያ የፖሊስ ኃይሉ ያሰበውን ለማሳካትና ተልእኮውን በስኬት ለመወጣት የግድ ፋስት አታክ የፓትሮል ጀልባዎችና ተቆጣጣሪ ፈጣን መርከቦች ያስፈልጉታል። በኢትዮጵያ የሚመረቱት ጀልባዎች። በቅርቡ የኢትዮጵያ ፌዴራል ፖሊስ ፈጣን የፖሊስ ጀልባዎችን ለማሰማራት ከመከላከያ ኢንጂነሪንግ ኢንዱስትሪ ኮርፖሬሽን ጋር የውል ስምምነት ተፈራርመዋል። በስምምነታቸው መሰረት ደግሞ ዲፌንስ ኢንጂነሪንግ ኢንዱስትሪ ኮርፖሬሽን በሚል ስም ቢሾፍቱ ተመርተው ወደ አገልግሎት የሚገቡ ሲሆን ተቋሙ በኢትዮጵያ የወታ ወታደራዊ ትጥቅ ማምረት ዘርፍ ተወዳዳሪ የሌለውና ተቀዳሚው ነው። ተቋሙ ለባህር ፖሊሱ አሁን ሁለት ድንቅ የጦር ጀልባዎችን እያመረተ ሲሆን፣ ሁለቱም የተለያየ ድንቅ ብቃት አላቸው። አንደኛ ዲኢአይሲ አንድ ኢትዮጵያ። ይህ አዲስ ጀልባ ቁመቱ ወደ 12 ሜትር ገደማ ሲሆን ፍጥነቱ ደግሞ በሰዓት ከ56 እስከ 74 ኪሎ ሜትር ነው። በጠቅላላ እስከ አስር የፖሊስ ኦፊሰሮችን የሚይዘው ጀልባው ላዩ ላይ ባለ 12.7 ሚሊ ሜትር ዲሽክ ከባድ ማሽን ገን የሚገጠምለት ሲሆን ይህ መሳሪያም በኢትዮጵያ የተመረተ ነው። በተጨማሪ ደግሞ ፒኬኤም ባለ 7.62 ሚሊ ሜትር ባለ ብዙ ጥቅም መድፍንም በተጨማሪነት ይታጠቃል። የሚደንቁ የሴንሰርና የኤሌክትሮኒክስ መገናኛዎች የሚገጠሙለት ጀልባው እንደ ቻይናና ቱርክ የጦር ጀልባዎች ሁሉ ለየት ያለ የራዳር ዶም ይገጠምለታል። ከዚህ በተጨማሪ የጂፒኤስ ናቪጌሽን እና የምሽት መመልከቻ ቴክኖሎጂዎች የተካተቱለት ጀልባው የሚመረተው ቀለል ባሉ አሉሚኒየም እና የፋይበር ግላስ ምርቶች ሲሆን እነዚህ ማቴሪያሎች ክብደታቸው ቀላል ስለሆኑ ከፍተኛ ፍጥነትን ያጎናጽፉታል። ሁለተኛ ዲኢአይሲ የጣና ጠባቂ ጀልባ። ይህ እስከ 15 ሜትር የሚረዝመው ባለ ብዙ አገልግሎት ጀልባ ደግሞ ጣና ሐይቅ ላይ ከፍተኛ ጥበቃ ለማድረግና የሐይቁን ደህንነት በመጠበቅ ለቱሪስቶች ምቹ ለማድረግ ታስቦ እየተሰራ ሲሆን ባለ 20 ሚሊ ሜትር መድፍ የተገጠመለት ድንቅ ጀልባ ነው። በተጨማሪም ደግሞ ለቅድመ ዳሰሳ እንዲሆን ዘመናዊ ድሮን ተገጥሞለት በቅርቡ የሚወጣ ዘመናዊ ጀልባ ነው። ከውጭ ገብተው ወደ ባህር ዳር እየተጓጓዙ ያሉት ድንቅ ጀልባዎች ፈረንሳይ ከዚህ ቀደም በተለያየ ጊዜ ኢትዮጵያ የባህር ኃይሏን እንድታቋቁም ድጋፍ ስታደርግ የነበረ ሲሆን አሁን ደግሞ የባህሩ ጠባቂ ፖሊስ የሚጠቀምበት ጀልባ የሚመጣው ከፈረንሳይ ነው። በ2021 ቀደም ብላ ፈረንሳይ ለኢትዮጵያ ሁለት ሲሊንገር ራፋል 1200 የጀገኑ ጀልባዎችን በዋናነት ለኢትዮጵያ ባህር ኃይል የሰጠች ሲሆን አሁን ጀልባዎቹ ከሚመጡት ጀልባዎች ጋር የባህር ጠባቂው ፖሊስ ሊጠቀምባቸው ይችላል። እነዚህ ድንቅ ጀልባዎች ፍጥነታቸው ወደር አልባ ሲሆን 93 ኪሎ ሜትር በሰዓት ይከንፋሉ። በአንድ የነዳጅ ሙሌት ደግሞ በጠቅላላ እስከ 300 ናውቲካል ማይል የሚሸፍኑ ሲሆን በትጥቅ በኩል ኤፍኤንኤምኤጂ 7.62 ሚሊሜትር ማሽንገንና አደገኛ መሳሪያዎችን ይታጠቃል። ከእነዚህ ድንቅ ጀልባዎች በተጨማሪ ታዲያ ኮስታል ጋርዱ ድንቅ የስለላ ድሮኖችን፣ የውጊያና የስለላ ሄሊኮፕተሮችን፣ የሳተላይት መቆጣጠሪያዎችን ይታጠቃል። የስልጠናና የአባል ምልመላ መንገዱ ምን ይመስላል? በሰው ኃይል አደረጃጀት በኩል ለመጀመሪያ የባህር ፖሊሱ ሲቋቋም ከ3መቶ እስከ 5መቶ የፌዴራል ፖሊስ አባላቶችን የሚይዝ ሲሆን የስልጠና ማዕከሉ ደግሞ በባህር ዳር በሚገኘው ማሬን ማሰልጠኛ በህዳሴ ግድብ የጸጥታ ኮማንድ ሲሆን የፈረንሳይ የባህር ኃይል ከፍተኛ አሰልጣኞች ስልጠናው ላይ በአሰልጣኝነት ይሳተፋሉ። የባህር ጥበቃ ስራው ሲሰራ ደግሞ በየ12 ሰዓቱ የሚቀያየሩ የጥበቃ ቡድኖች የሚኖሩ ሲሆን በአንድ የሶስት ጀልባዎች ይሰማራሉ። ጀልባውን የሚያግዙ ድሮኖችና የሳተላይት ተከታታዮች ደግሞ ተጨማሪ ጥበቃ ያደርጋሉ። በተጨማሪም በኢትዮጵያ የሚገኙ የአሳ አጥማጆች የባህር ፖሊሱን ያግዛሉ። የተወደዳችሁ የሰሞነኛ ቤተሰቦች ጣና ላይ እየተሰማ ያለው አሳሳቢ ነገር አስጊ ቢሆንም፣ የተፈጠረው መፍትሄ ደግሞ ድንቅ የሚባል ነው። ለዛሬ ያሰናዳንላችሁን ጥንቅር በዚሁ እናበቃለን። አብራችሁን ስለ ቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰቡኑን እያልን እንሰነባበት። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም